ጅጂ በሌላ አካውንት እያየችሽ ነው። እና እኔን ካላየች ማንን ታያለች? ማንንም አታይም። ፍሬ ምን አለች? ፍሬ ምን ዋለች? ኢቭን ጌም ስጫወት እኮ ማለት ነው። ቁጭ ብላን የምታየው ማርያምን። በሌላ ስልክ አትተኛም እኮ መተኛ። ትናንት ምንድን ነው ያለችው? ልጆቿን ግዴታዬ ስለነበረ ነው አለች። የቅናት ግዴታዋ ነው። ጸባይሽ እኮ ነው የሚያስወድድሽ

አንቺ ጥንቡ ግማታም እኮ ነሽ ካወቅሽው። ግማታም የገማሽ የተች ሸታታ ኢንተርናሽናል ሸታታ ኮንሽ እኮ እርር ብለሽ ነው እንጂ ቀንተሽ። ትዳሬ ህይወቴ ልጆቼ፣ እንዴት እንደሚዘንጡ እንዴት እንደሚዝናኑ ልጆቼ እኮ ባለትዳር ሁኜ እቤት ነበር የሚኖሩት። ደስ የሚለው ቲክቶክ እና ኢንስታግራም የሚያቆይ ሰዎች አሉ። ልጆቼ አባታቸው ጋር እንደሚኖሩ አይደለም ወንድ እንኳን አይተው አያውቁም እኮ ጋይስ፣ ሌላ ወንድ አይተው አያውቁም እኮ። አታፍሬም ግን አታፍሬም ግን። እረ አንቺ ሴትዮ መቼ ነው የምትሞችው? እኔ ሞትሽ ናፈቀኝ እንዴ ሞትሽ ነው የናፈቀኝ። ማርያምን፣ እመቤቴን፣ ላንቺ የሚሆኑ ወንዴ፣ ጥፋ በዚህ ምድር። ወይኔ በላቸው ወይኔ በላቸው ልጆች፣ ይሸን እግዚአብሔር ይጠብቅልሽ። ቴንኪው፣ እናቃለን እኛ። ይሄ ፌር አይደለማ የኔ ውድ ይቺ ቡዳ ኮናት በላችን። ሆዴን በላችሁ፣ ሆዴን አይታችሁታል። ሆዴ ታመመ፣ ሆስፒታል ገባ ምናምን ነገር። ምን እያስነካችሁ ነው ሆስፒታል የምትገቡት? እኔ ምን አውቄ፣ እያስደገመችብን ይሆናል እያስጠነቆለችብን ቢሆንስ፣ ምን እናውቃለን እንዴ። ይቺ ቆሻሻ ማትረባ ቆሻሻ፣ ኮነትኩ እመቤቴ። ቆሻሻ እሷን የምታዩ ሰዎች ይገርመኛል፣ ራሱ ኤቭሪዴ ውሸት አይሰለቻችሁም? አስነቅልሻ አለሁ። መቤቴ እያማረብኝ የሰው መውደድ አለኝ። የደርጋ አሮጊት ለልጇ ያልሆነች ዝም በያት። ወላቃ እንደዚህ ነው የሚያምርብሽ። ዩዘርዬ ቴንኪ ወዳጅ አላትና ነው የእኔን አካውንትም ያዘጉት። ምን አርገችው? እኔማ የኢትዮጵያ ሕዝብ አጥፍቼ እንኳን ይቀርበለኝ ነው ምለው የኢትዮጵያ ሕዝብን ይቀርበሉኝ ካስቀየምኳችሁ ምናምን ጥፋቴ ና ምን አለው። ይቺ አጋሰሳለች፣ አይደለም እንዲ ይቺ የወደቀች በረንዳ ዳሪ ሰልባጇን እየለቃቀመች በየቦታው እየዋለች፣ ከዛ ትመጣና ይህ መረጃ በቃ ለመንግስት የሚጠቅመው መረጃ፣ ስለኔ ሕይወት፣ ስለ ልጆቼ ልጆቼ እንዴት ከቤት እንደተፈናቀሉ እንዴት እንደሆነ። እኔ ኮ የትዳሬ መፍረስ ምንም አይመስለኝም። ድሮ የፈረሰ ነው ትዳሬ ትዳሬ የፈረሰ ነው አምስት አመት ትዳሬ ፈርሷል አብረን ግን ለልጆቹ ብለን ነው የምንኖረው ለልጆቹ ብለን አብረን ነው ልጆቼ ላይ ኢንቨስት ያደረኩት ብር ቫኬሽን በስነ ስርዓት ሲዝናኑ በስነ ስርዓት ምግብ እንኳን ፋይቭ ስታር ሆቴል ነው የሚበሉት ታውቂያለሽ ይሄ ድብን ቅጥል አድርጎሽ ነው እንጂ አንጀትሽ ድብን ብሎ በቀናት አሁን ገና ታብጃለሽ ዊነው የር ጉድማ ማም እመቤቴ ገብርኤል ይድፋኝ። እኔ ጨዋ አይደለውም ታቁኛላችሁ። እኔ ለኢትዮጵያ ሕዝብ ያልሆነ ኢንፎርሜሽን አልናገርም። ጨዋ አይደለውም ታቁኛላችሁ አላቸው፣ እንዳመጣልኝ ምናምን ነገር። መጠጥ ደግሞ እሷ ጋር ስወጣ ብቻ ነው እኔ ክለብ መሄደው፣ እንጂ ከእሷ ውጭ ቀጤ ላይ ምን እንደምታደርግበት አላቅም። ከአንድ ብርጭቆ በኋላ ራሴን እስታለሁ እና ማድርገውን አላቅም። ይሄ ነው የሆነው። ሁለት ብርጭቆ ከጠጣው ምን አድርጋ እንደምሰጠኝ አላቅም። እኔ እመቤቴ ምን አርጋ እንደምሰጠኝ አላቅም። በአንዴ ነው የምጠውዘው። እንዲ ጅጅ በጣም ባለጌ ነች፣ ታውቃለህ። እኔ የትም ጠንቋ ይቀልባል ነው እንዴ! ይቺ የምትገርም ሰይጣን። ቱናን ያስንቃል እኮ ግማቷ፣ ቱናን ያስንቃል ግማታምነት ኩ እንዲህ ዝንጥ እያልኩኝ ነው የምቀጠቀጣት። ዝንጥ አይፈልጉሽ፣ አይፈልጉሽም ቢካዝ ትሸቻለሽ። አንቺ ጤነኛ ሆነሽ እኔን ሸርሙጣልቲ፣ እኔ ድራግስት ልቲ። አንቺ ሰካራም፣ አንቺ እኮ በስሪሮ ቢራ እኮ ነው የምትሰክሪው እኮ። ያስሪሮ ከምፓይ ገዝተሽ እኮ ነው የምትሰክሪው እኮ። ድራግማ ምን በወጉ ምን ችግር አለው? ይፈቀዳል እኮ ድራግ እዚያ ጅጅክያ እኔ የምመኘው ልንገርሽ ሞትሽን። ሞት ደግሞ ዝም ብሎ ሞት እንዳይመስልሽ ተሰቃይተሽ ስቅይት ብለሽ እንድትሞቺ ነው። ፈልገው ዝምባም የሚፈልግሽ አተሽ ወድቀሽ ቀረሽ። ዝም ብለሽ ለፍልፊ እንዳመጣልሽ አፍሽን ተካፍለች። ደምን ባያስለቀስሽ ቅዱስ ገብርኤል ላንቺ ያድርገው። እሱ አንደኛው ቤት ላይ ነው የሚኖሩት። ደንቆሮ ጆሮ ማይሰማ ሽማግሌ ያላት በሱ ላይ ነው የምትማግጠው። እየሄደች አስሩን የምታመጣ የምታስገባው። ምን ታሪክ አላችሁ? የወረዳችሁ ምቀኞች ክፉ። እጄን አሳከከኝ። ምንድን ነው? ጨረስኩኝ። ለዛሬ ጨርሰናል። ፀባያ እየታየ እንጨምርላታለን። ብር ሊመጣ ነው ፍርዬ። እንዴ ብር መመጣ ኮ ትናንት ደሞዝ ወረደ። ደሞዝ የመጀመሪያ ደሞዝ ተቀበልኩኝ። ጋይስ እንዴት ደስ እንዳለኝ! ደሞዝ ወረደልኝ። የመጀመሪያ ስራዬ ሊወርድ ነው ፍርዬ። እጅሽን ያሳከከሽ እንዴ? ትናንት ወረደ ኮ። እንደዚህ ቁጭ ብዬ ወረዱ ቸዋለሁ። እግዚአብሔርን አብራችሁኛ አልቅሳችሁ ስንት ነገር አርጋችኋል። ስንት ዩሮ አገኘሽ? ደሞዝ አንድ ሺ አምስት መቶ አምሳ ኢሮ። ደሞዝ ለምን ከግማሽ ወር ነዋ የጀመርኩት ከግማሽ ወር ስለሆነ የግማሹን ነው የሰጡኝ። ቤት ኪራይን ከፈልኩኝ። ዛሬ በቤት ኪራይ ከፈልኩኝ ምናምን ነገር ደስ ነው ያለኝ። ያው በጠዋቱ ቤት ኪራይ ከፈልኩና ልብስ እዛም እዛም እዛም እዛም እዛም እዛም ገዛሁ ጠላት ይዤ ዝሆኔ እስከነ ልጇ ትረገጫለሽ። ልጅሽም አንቺም ትረገጣላችሁ። አለቀ። ባገኘሁት አጋጣሚ እረግጣችኋለሁ። እርግጥ ነው ማድረጋችሁ። ጎበዝ ፍርጊ። ይሄ ልንገራችሁ በዚህ አጋጣሚ ወረቀት አሳይን በሏት። ተምሬያለሁ ስትል ወረቀት አሳይን በሏት። ትምህርት የላት ስራ የላትም። እመቤቴን ሀያ አምስት አመት ስትኖር ጽዳት ነው የሰራችው። ጽዳትና አበሻ ሬስቶራንት በጥቁር ትሰራ ነበረ። የላይፋ ታሪኮ ይሄ ነው። ኢትዮጵያ እዚህ ጀርመን ላይ ሁለት ታሪክ ነው ያላት። ካለበለዚያ አስራ ምናምን አመት ሚዲያ ላይ ጠነባሽ። አንቺ ጠብ ለልጆችሽ ማትሆኚ ወራዳ የልጆችሽ የልጆችሽን ሚስጥር አደባባይ ላይ የልጅሽን ባል ሆዴ መታመሙ በጣም ነው ያዘንኩት። በጣም ተያት በሉኝ፣ ተያት በሉ። አይታችኋል? ጌሜን እየተጫወትኩኝ በስነ ስርዓት ጌሜን ስጫወት ነበረ። እራሷ ናት አስሬ እዛ ያለችው እብድ፣ እዚ ያለችዋ የኔዋ እብድ። ኤክስኩዝሚ፣ እኔ ሙቼ እበልጥሻለሁ፣ እኔ አብጄ እበልጥሻለሁ፣ ዝሆኔ አብጄ እበልጥሻለሁ። አንተ ደግሞ የጀርባ ካንሰር ነው የያዘው የምትለው ምን አረገ? ለጠላቱ ያርግለት ለእሷ ለዝሆን ያርግላት። የሆዴን በሽታ ለዝሆን ለራሷና እስከ ዘር ማንዘሯ እስከ ዘር ማንዘሯ ይቺ ዘረስ ዘሮችስ ሲጥፉ ያጥፋቸው። ቅዱስ ገብርኤል ሐዘንተኛ ያርግሽ። ወዲቲንግ ሁዩዋር አንቺ እኮ አንድ ተራ ቆሻሻ እኮ ነሽ፣ እኮ ቆሻሻ ከቆሻሻ ሰው እንደ አይቆጥርሽ ቆሻሻ እኮ ነሽ፣ የወደቅሽ ቆሻሻ ኢነርጂሽን አጨርሽ ኖ ጃፒ እየተዝናናውባት ነው። እመቤቴን እንደ ድሮ አልናደድም። ማናት ይለኛል። ግን ገብርኤል ብዬ የገብርኤልን ስል አድኖ እንኳን ከላይ ላይ አለቀኩትም። ሶስት ወር ሙሉ ገብርኤልን ያልኩት፣ አንተ የምታስታርቀው ማን ስለሆንክ ነው? አፌ ሄደ እዛ። ታረቂ በላት። እሷን ከልጇ ጋር አስታርቃት። መጀመሪያ መጀመሪያ ቤተሰቦቿን ታክብር ፍሬ ግን ቀስ በቀስ ፍቅርሽ እየገባልኝ ነው። ፉንቃይ አንተ ደግሞ አታቋርጠኛ። በዚህ ሳስለ ፍቅር ይወራል እንዴ? ከቻልክ በኮመንት ቀጥቅጥ አግዘኝ። በኮመንት ካልቻልክ ደግሞ ፍቅርህን ሰብስብልኝ። እኔ አልተበሳጨውም። እመቤቴን አደይ እንደፍ ደደይ ይለኛል። ኔቨር ከመሬት አንስተው ላይ ይሰቅሉሻል። ከዛም በኋላ ህዝቡ ላይ አደይ እንደፍ ደደይ። አይዶንት ኬር። አንቺ የቋቋቲያም ልጅ ቋቋቲያም አንቺ መርዝ የመርዝ ልጅ አንቺ ንሻ ዴንዶ ፍ ደደያልሽ ሙድ የምትይዥ ህዝብ ላይ አንቺ በግት የበቃሽ እንደ እናትሽ ሸርሙ እናትሽ ሸርሙ የእኔ ልጅ የእኔ ልጅ እስማርት ናት በወረቀት አይደለም ልጇን በደል የሚያስገባው ወንጀል ነው የሰራችሁት። ማርያምን ይችን ጠንብ ሸሌ ትክክለኛውን መረጃ አውጥታ ተናገረች። እኔ እና ልጄንን ልጆቿን ያስቀማናታለች እኮ በአደባባይ ወጥታ፣ እኔ የረገጥኩት እሷን ብቻ ነው። የተረገጠችው እሷ ናት። እኔ ዘር አልተሳደብኩም። ጥንብ ብያታለሁ። ጥንብ ማለት መብቴ ነው። ቦቴያ ማለት መብቴ ነው። ማን ነው እናንተን ያደረገው? ለምን በድብድብ አትፈጡት? ምናምን ህብረተሰብ አንነካው። ጋላ ስትይ ኦሮሞን እየነካሽ እንዴ? ጋላ ያደረገው ኦሮሞ ማን ያለው? ታ ይሄ ልልሽ ነው። ጋላ እኔ እሷን ነው ያልኳት። እኔ ኦሮሞ ህዝብ አ እኔ ነው ፈልገው። ኦሮሞን አትስደቢ፣ በአንድ ሰው እሷን እንደፈለግሽ ስትሳደቢ ታገኛለሽ። ጋላ እያልሽ ማህበረሰብ ነው እየነከሻለሽ። በዙ ሰው ታናድጃለሽ። ጋላ አትበይ። ይሄን ልልሽ ነው። ን ወደ ዘር አመጡት፣ ወደ ዘር አስገቡት። በቃ እንግዲህ ዘለም ተስፋ ተበደዋ እያለች እቺ ቦቴያ ማህየ እያለች፣ እናንተ ቦቴያ ማለት ኦሮሞ ነውላ ብለሻል አልኩኝ። አይባልም እንዴ? ምንድን ነው ምንድን ነው ችግሩ? አይባልም እንዴ ሰው ሲሰደብ እሷን ለመጥቀስ ብለሽ እሷን የጠቀስኳት አንቺ ጥንብ ያልኳት እሷን ነው። ዘር የላትም እኮ ጆከር፣ ዘር የላትም እኮ መሳደብ ፈልጋ ነው። እኔ እሷን መሳደብ ነው። አሁን ተናዳ ነው የገባችሁ ጋይዝ። ሁሌ በቃ ለወገናችሁ ማገዝ ስትፈልጉ ሰውን አትጫኑ። መናገር የፈለጋችሁ እሷን ነው። እች ሴት ባታጠፋ እች ልጅ መጥታ እዚህ ጋር ያንን ነገር አትናገር። እድሜያችሁ ልክ የምታሰድባችሁ እች ገንዳ ናት። ልጅቷ ስሜታዊ ሁና ነው የመጣችሁ። እንደዚህ አይነት ተጽዕኖ ደግሞ ማድረግ